የተሰማኝ ሰው መርዳቱን ሰው ያፈለገውን መርዳት መፍቱ ነው ማለት ነው። ያፈለገውን ሰው መርዳት ይችላል። እኔ ውስጤ የሆነ ሰው እረዳ አለው ካልኩኝ ማንም ሊከለክለኝ ማንም ሊያግደኝ አይችልም። እኔ የተሰማኝ ስሜት ግን ኦርቶዶክስ ሆነው እንዴት በጾም ሰርግ ሊደግሱ ይችላል? ትልቅ ጥያቄ የሆነብኝ ይሄ ብቻ ነው። ሌላውን መፍታችሁ ነው፣ ምንም ማድረግ መስጠት፣ መከልከል የራሳችሁ መፍት ነው፣ ድክመታችሁ ነው የሚደከማችሁት እኔ ሰጣችሁ ግን ለምን ብጾም ሰርግ ተደገሰ? ነው በቃ እኔ ልመልስሽ፣ እኔ ልመልስ ደስ ይለኛል። ህ ኦርቶዶክስ የሆነ እንዴት ያለው ነው? ከዛ ለሚግብ ከሆነ ሚግብ የጊብ ነው። ውጭ ነገር ስለሆነ፣ ውጭ ነገር ስለሆነ፣ ሰላም እንዴት አደር

እነሱ ስለሃይማኖት አይደለም የተጋቡ። ምን አይነት ናቸው ነው ነው ማለት ነው ለቀለበት ህዝቦች ቀለበት ፕሮግራም ነው እንጂ የሰርግ አይደለም። እማቹ ከወጣ በኋላ ሰርግ ይደገሳል። ግን ይሄ ደግሞ የቀለበት ፕሮግራም ነው።

ብቻ ወዴት ወዴት እየወሰደ በቃ እኔ ለሌላው ነገር ላይ ሁሉም አይመለከትም። አለማቸው ነው ደስታቸው ነው። ስለ ሁሉም ነገር አይመለከትም። ግን አንድ የተዋህዶ እምነት ተከታይ በማማቱ ውስጥ ሰርግ አያደርግም። ኢየሱስ ክርስቶስ ለእኛ ብሎ የተሰቀለበት ለእኛ ብሎ መከራት የተቀበለበት ሆኖ እንኳን ፍታት እንኳን አይፈታም ሰው ቢሞት በዚህ ውስጥ ፍታት እንኳን አይፈታም።

ምናምን አቀባ እኛ ጨርሰናል። ሰርጋቱን ጨርሰነው አላማቱን ጨርሰነው፣ እናንተ እናንተ አለሁ ማለት ነው አላችሁ። ሀያ አራት ቲጂ ግሬስ ፋሚሊ ማለት ነው።

ግን በጣም እንደተሳለች ለማርክ አይቼ ማለት ነው። ላይ ብላይ ተስማንሽ ቆርጬ ለማኪናው ላኩት። አጋጣሚ ለፀጉር ቤት አይቼ አንቺና ፀጉር ቤት ያላችሁ ጊዜ

ሴትዮዋ እንዴት እዩ መጣች። ውጭ ነበረች እና እናት ቤት ነበረች ከዛ መጣች። እንዴት አባት እንደ ተናደድኩት። ቀለበት ጊዜ እኮ ማቲ ቤት ነበርኩ ማቲ ቤት እያየው እያየው ሴትዮዋ ከውጭ መጣች። የእናት ቤት ማለት ነው። በጣም የተናደድኩት ሲራ ሰጠ

እናንተ ከመግቢያችሁ በፊት እራሱ ላይፍ፣ አዎ፣ ቀድመው አላ- ያኔ እኮ ሰው ሳይ ኑሮ ሰው መግቢያ እየገባ ያለ ሰዓት ነው። እንትና ቤት ነበረን፣ ማነው ሩታዬ፣ ማይላብ ቤት ነበረን። ከእዛ ቤት ነው ድንግል ማሪያም መታ ሀይማቲን ላይፍ ከፍተዋል ስትል ቤት እየሰማሁ ሴትዮዋ ደውላ ልጆቹ ደስ ይላል፣ አቀባበሉ ደስ ይላል፣ ስርአቱ ደስ ይላል። እግዚአብሔርን በጣም ደስ የሚል ጊዜ ነበረ። ካላዘን አይረር እያለ ቀውጥ ቀውጥ ነው ያለው። ጠላትን እኮ አቃጠለ ሜዳን ባህር ላይ ቡርጅ ኸሊፋ ኋላ እየታየ ብቻ እንዴት እንደሚያምር